ምንም ሊደበቅ የሚችል አይደለም። ድምፁ የተስረቀረቀ ነው። አሳዛኝ ድምፅ አለው። የሚያስደስት ድምፅ አለው። በቃ በዚህ ባች ከመጡት ሰዎች ውስጥ እንግሊሽ ላይ እነ ነዋይ ካሉበት ቀጥሎ ያለ ባች አለ። እዚህ አካባቢ ላይ ከመጣ አንድ ጥሩ ድምፅ ያለው ልጅ ታሜ ነበረ፣ እና ታሜን አጣ ነው። ምንም እንግዲህ እግዚአብሔር ነፍስ ነገር ነጎደ እያየነው ገሰገሰን እንደ ቅልድ፣ እድሜም ሄደን እንደ ቅልድ። ስንት ትዝታ ማየት ስንችል ስንት ፍቅር መዋደድ አልሆነኝ አንችን አንቺም ቢኸው ካልተለየሽ ከጭንቅት ወይ ካልሸሸሽ ከጭንቅት ይክር ለእግዚአብሔር ብንድባ ባለ እስኪ የምንነበረበት